አሰላሙ ዓለይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስትልኝ የተከበራችሁ የበልቅ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ አስር የህልም ፍቺዎችን ይዤላችሁ ቀርብ ያለው አጠቃላይ ሁሉንም በቅደም ተከተል አስቀምጥላችኋለሁ ማለት ነው። ቪዲችንን ለደረሳችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ላይክ እያደረጋችሁ ሁሉንም በቅደም ተከተል የማቀርብላችሁ ይሆናል ማለት ነው። ሌላ ደግሞ በተጨማሪ አንድ እህታችን ትላንትና የጠየቀችን የህልም ፍቺ እሱንም ይጀላችሁ እቀርባለሁ። ሁሉንም እስከ ሁሉንም እስከማቀርብላችሁ በትህትና ጠይቃለሁ ማለት ነው። ለቻነላችን አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜም ደግሞ የምንለቃቸው የህልም ፍቺዎች እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ እንላለን ማለት ነው። እስከ ዛሬ የለቀቅናቸው የባለፈው ቪዲዮዎች እንዲሁም ሌሎችም አሉ። በቻነላችን ላይ እየተከታተላችሁ በኮሜንት ሴክሽን ስር አስተያየታችሁን አስቀምጡልን ማለት ነው። አሁን የመጀመሪያውን አቀርብላችኋለሁ። በህልም መሳም ትርጉሙ ምንድን ነው? በህልም አንድ ሰው አንድን ሰው ሲስም ሳየ ወይም ደግሞ ከተመለከተ በህልሙ ድብቅ ፍላጎት ሀሳብን ጠቋሚ ነው። አንድን ሰው በፍትሃዊ ወይም ስሜታዊ በማፍቀር ወይም ደግሞ በመሳም ህልመኛው ከሰውየው የሚሻውን ጥቅም የሚያገኝ መሆኑን ይጠቁማል ማለት ነው። ይህም ማለት የእውቀት ወይም ደግሞ የችሎታን ማገናዘብን እንዲሁም ሌሎች ጠቃሚ ነገሮች ነው ማለት ነው። ሁለተኛ ላይ የምናገኘው ሴት መሳም። አንድ ህልመኛ ሴትን ሲስም ካየ ለዚች ሴት ያደረበትን ጾታዊ ፍቅር ወይም ግንኙነት የሚጠቁም ነው ማለት ነው። ሶስተኛ ላይ የምናገኘው ባለቤቱን ወይም እጮኛውን መሳም። አንድ ህልመኛ ባለቤቱን ወይም እጮኛውን ሲስም ካየ ወይም ከንፈሯን ሲስም ከተመለከተ ይህ ሐራም ነገር ቢሆንም የሀብት ወይም ደግሞ የገንዘብ የማግኘት ወይም ደግሞ የመጠቀምን ይሆናል ማለት ነው። ከባለቤት ውጪ የሆነ ሁሉም ሐራም እንደሚሆን ማለት ነው። ባለቤቱ ከሆነ ግን ሐላል ነው፣ ምንም የተፈቀደ ነገር ነው ማለት ነው። በአራተኛ ደረጃ ላይ የምናገኘው ህፃን ልጅን መሳም አንድ ህልመኛ ህፃን ልጅን ሲስም ወይም ከተመለከተ የሚያውቀውን ህፃን ከሆነ ለዚህ ህፃን ያለውን የፍቅር፣ የትህትና እንዲሁም ደግሞ የመንከባከብ ስሜትን የሚጠቁም ነው ማለት ነው። አምስተኛ ላይ የምናገኘው ሰራተኛ ወይም ደግሞ አገልጋይን መሳም አንድ ህልመኛ ሰራተኛውን ወይም አገልጋይን ሲስም ከተመለከተ ወይም ካየ በአለቃዋ ያን የሆነ ያጣችውን ነገር እንደምታገኝ ወይም ደግሞ በጎ ነገርን ከሱ የምታገኝ የሚሆን ጠቋሚ ነው ማለት ነው። ስድስተኛ ላይ የምናገኘው ባለ ትዳር ሴትን መሳው። አንድ ህልመኛ ባለ ትዳር ሴትን ሲስም ካየ ወይም ከተመለከተ በህልሙ የባሏን ወዳጅነት መፈለግ የሚያሳይ ነው ማለት ነው። ሰባተኛ ላይ የምናየው ወላጅ አባቱን መሳው። ወላጅ አባቱን ሲስም ያየ ወይም የተመለከተች አንድ ሰው ከሌላቸው ከሌላኛው ወይም ደግሞ ልጁ ከአባቱ አባቱ ወይም ከልጁ የሚጠቃቀሙ ወይም የሚረዳዱ ነገር መሆኑን የሚያሳይ ነው ማለት ነው። በስምንተኛ ደረጃ ላይ የምናገኘው ልጁን መሳም። አንድ ህልመኛ ልጁን ከሳማ ለልጁ የሚጠበቅበትን ገንዘብ ወይም ሀብት ማፍራቱን ወይም ደግሞ የዛን ያፈራውን ሀብት ማስቀመጡን ወይም ደግሞ ለልጁ የስራ እድልን ማመቻቸቱን ወይም ማስቀመጡን የሚጠቁም ነው ማለት ነው። ዘጠነኛ ላይ ዳኛ ወይም መሪን ኢማምን መሳል። ይህንን ህልም ያለመ ወይም ያየ ሰው መሪውን ወይም ኢማሙን እንደሚያከብርና ያ የሚመራውን ሰው በሱ ስር እንደሚኖርና ለሱ ብዙ ሀሳቦችን ወይም ደግሞ ከዛ ሰው ፍትሐዊነትን የሚያስገኝ ወይም የሚያሳይ ነው ማለት ነው። ሌላኛው ደግሞ እንግዲህ በአንድ እህታችን የቀረበው ምን መሰላችሁ? አዲስ የተሰራ ቤት ውስጥ ያልተመረገ ቤት ሆኜ ከአንድ ሰው ጋር ወይም ከአንድ ልጅ ጋር እዛ ቤት ውስጥ ራሴን አየሁት። እዛ ቤት ውስጥ ደግሞ የተጣደ ጉልቻ ነበረ። ሶስት ጉልቻ የተጣደ አንዱ ትልቅዬ የሸክላ ድስት አለ ትለናለች። ምን እንደሆነ አላውቅም የተጣደው እዛው ደግሞ ምግብ ይበላል ወይም ምግብ ይበሰላል እንጀራም ያ ልጁ አብረው የነበረው ልጅ አበላኝ በልጁ ልጁ ደግሞ ባትሪም በእጄ ሰጠኝ፣ አስቀምጪ ብሎ ንጹህ ውሃም ሰጠኝ። ንጹህ ውሃውንም ጠጣሁ፣ ግን አልጨረስኩትም። እናቴ ደግሞ እዛው ቤት ውስጥ ሆና አምባሻ ዳቦ ጋግራ አብረን በላን። ከጀርባዬ ያቅፈኛል፣ ጉንጨን ሳመኝ በተደጋጋሚ አየሁት። ግን ተጋብተን የምንኖር ይመስለኛል እኔ እሱን አውቀዋለሁ እሱ እኔ ግን አያውቀኝም፣ የሚል ነው ያቀረበችልን ማለት ነው። የዚህን እንግዲህ አጠቃላይ እያንዳንዱን በቅደም ተከተል የተቀመጠውን አስቀርብላችኋለሁ። አንድ ሰው ስለ ልጅና ስለ ቤተሰቡ የሚያይ ወይም የሚታይ ህልም ብዙ ጊዜ የተረጋጋ ህይወት ወይም ቤተሰባዊነት በአንድና በሰላም መኖርን የሚያመለክት ነው ማለት ነው። ትልቅ የሸክላ ድስት መኖሩን ደግሞ የሚያመለክተው የቤተሰብ ብዛት፣ ሀብትና የተረጋጋ ኑሮን ወይም ደግሞ የተረጋጋ የምግብ የተለያዩ ሀብት ምልክቶች ነው ማለት ነው። ሶስት ጉልቻ መሆኑ ደግሞ የተወሰነ ችግር ቢኖርም በቀላሉ ያ ችግር እንደሚቀረፍ ወይም ደግሞ እንደሚፈታ የሚያሳይ ነው ማለት ነው። እንጀራ መብላቷ ደግሞ ከቤተሰብ ጋር ያለውን መተሳሰብ፣ ተስማሚነት የሚጠቁም ነው ማለት ነው። ባትሪ መኖሩ ደግሞ የሚያመለክተው የህይወት ብርሃን ወይም ደግሞ በእሷ ውስጥ ያለውን ወደፊቱን ብርሃን የሚጠቁም ነው ማለት ነው። በአዲስ መንገድ ወይም ደግሞ አዲስ የህይወት ምዕራፍ መከፈቱን የሚያሳይ ነው ማለት ነው። ሌላኛው ደግሞ ንጹሕ ውሃ መጠጣቱን ጥሩ ህይወትንና አላማ መኖሩን የእምነትን ነፃነት መኖሩን የሚያመለክት ነው ማለት ነው። ከእናትና ከልጁ ጋር አምባሻ ጋግረው መብላታቸውን የሚያሳየው ደግሞ በእናት ደጋፊነት እንደሚቆሙና እናት የሁሉም ደጋፊ መሆኗን የሚያመለክት ነው ማለት ነው። ሌላኛው ደግሞ ከጀርባ ማቀፉን ወይም ጉንጭ መሳሙን የሚያሳየው ስሜታዊ የሆነ ፍቅርንና ትኩረትን በህይወት ውስጥ የሚቆይ መሆኑን፣ እንደ አጠቃላይ የዚህ ህልም ፍቺው በአጠቃላይ ስንመለከተው ወቅታዊ ትኩረት፣ ተስፋ ያለው የህይወት ምዕራፍ ወይም ደግሞ የነጻነትና በፍቅር የተያያዘ። አብሮ የመኖርና የተረጋጋ ህይወትን በአንድነት መኖራቸውን የሚያመለክት ነው ማለት ነው። ውድ የቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ የህልም ፍቺ ይህን ይመስላል። ሌሎች የብዙ ህልም ፍቺዎችን ይዛችሁ እንደምትቀርቡ ተስፋ አድርጋለሁ። እኔም ሌሎች ህልሞችን እያቀረብኩኝ ይገኛለሁ ማለት ነው። ቻናላችንን ሁልጊዜም ሰብስክራይብ እንዳትረሱ፣ አበረታቱን ማለት ነው። ወሰላሙ ዓለይኩም ወረሐመቱላሂ ተዓላ ወበረካቱ